አይነ በሲሮ አፍቃሪ ከሚለው ታሪክ ከክፍል አስራ አንድ የቀጠለ ምንድነው ማድረግ ያለብኝ ጨነቀኝ እኮ አላቸው እማም አይ አንተ ሰው እንደው ተጨነቅ ተጨነቅ ልፋቢልህ ነው እንጂ እኮ የአይንህ ጉዳይና የዛ የጠበቀውና የዛ ማን ክርስት ነው ያላችሁት ሳይክስታሪስት አላችሁት አዎ እሱ ክርስት የዶክተሩ እሱ ጉዳይ ምን ለያቸውና ነው? እነሱ ሊጠይቁህ የመጡት በአይንህ ጉዳይ የተፈጠረውን ላጣሩ አይደለም? ስለ አይንህ ጠይቀሃት አሳምንካት፣ ተስተካከለ። እሰየው ማለት እኮ ነው። የእነሱም ጉዳይ እዛው ጋር አበቃለት ነው። ምክንያቱም እነሱም እያወሩ ያሉት ስለ አይንህ አጠፋፍና ስለተፈጠረው ጉዳይ ስለሆነ አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበሯቸው የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ እኔ በጣም ሰላም ነኝ እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ አይነ ብሩህ አፍቃሪ ከሚለው ታሪክ ከክፍል አስራ አንድ የቀጠለ የአይንህ ካመነችልህ ያ እኮ እዳው ገብስ ነው እንዴ አንድ ጉዳይ እኮ ነው አሉት። ይህን ሲሉት ተገለጸለት። ለካ በአንድ አይነት ጉዳይ ሁለት ጭንቀት ላይ እንዳለ ገባውና ወደ ራሱ ተመለሰ። በትካዜ የዋልል ጀመር። ከጥቂት ትካዜ በኋላ ሱላይማን፣ የኔ ነገር ግን በጣም ይገርማል። ምን አይነት ወፍ ዘራሽ የሆንኩ ሰው ነኝ? ግን ቤተሰቤን አላውቅ፣ ትላንትናዬን አላውቅ፣ ከዚህ በፊት ምን እንደተፈጠረ አላውቅ ዓይኔ እንኳ የጠፋበትን ምክንያት አላውቅ። አሁን ራሱ በዓይኔ አይቼ ነገሮችን አለይ። በቃ ለምንም አልሆን እኮ በቃ ተራ ሰው ነኝ እኮ ኡማ አላቸው። በጣም ክፉ ቃል ተናገሩ። ኡማ ልባቸውን ተሰማቸው። አሉት ሱለይማን ካወኩሁ እና ካገኘሁ ጊዜ ጀምሮ እንደዚህ አይነት መጥፎ ቃል ተናግረህ አታውቅም። ምን አረጌህ ነው? ምን አረኩህ ሱላይማን? እናት ብትኖር እኔ ካደረኩልህ የበለጠ ታደርግልህ ነበር። ወፍ ዘራሽ ነኝ አልከኝ። እኔ ልጅንና ገና አዲስ ያገባትን ባለቤቱ እያሉ እዚህ አንተ ጋር መጥቼ በቆሎ ምጠብሰው ላንተ ስል አይደለም እንዴ? ካማረ ቤቴ ከተከበርኩበት ሀገር ከምወድበት ጓድ ጎጆዬ ከዛ ሰፈር ተነጥዬ መጥቼ የማላውቀው ከተማ ላይ ገብቼ የምኖረው ያማረኝና የሰመረ የነበረ የእጣንና የሰንደል ንግዴን ትቼ አንተን ከመሬት ላይ አግኝቼ ሳይህ እንደዛ በደም ተጨማልቀህ አጥንት አንድም ሳይቀር ተሰባብሮ አፋፍ አድርጌ ሰብስቤ ወስጄህ ሆስፒታል፣ ሳስተምምህ ነበር ለአልጋ መቻል አቅቶኝ ቤቴን ሽጬ፣ ሱለይማን ቤቴን ሽጬ አንተን ለማሳከም። ለሶስት ወር ያህል ኮማ ውስጥ ገብተህ ራስህን ሳታውቅ አልነቃብለህ፣ ዶክተሮቹ ተስፋ ቆርጠውብህ ውሰጅና፣ ቅበሪው ይሄ ሰው ይሞታል ብለው የሀገሩ ሰው መዘባቸው እንዳያደርገኝ እንዳያገለኝ ነገር መደበቅ ስለማይቻል ሰው እርስ በእርስ ወደማይተዋወቅበት ወደ ሸገር መጥቼ አንተ እንደሳሳ ጎጆ ተከራይቼ አሁን ያለህባት ቤት ውስጥ ኩርምት ብዬ አብሬህ እያደርኩ የቤት ኪራይ እየከፈልኩኝ የያዝኳትን ጥሪት በሙሉ እስክትነቃ ድረስ አንተ ላይ አፍስሼ ሱለይማን ይህ ለእኔ ይገባኝ ነበር። ስራዬ ሁሉ ተበላሽቶብኝ መህኜ ከተናናሾች የሶስት አራት ጊዜ መወልዳቸው ልጆች አጠገብ ተቀምጬ አይደለም እንዴ በቆሎ እየሸጥኩኝ እየጠበስኩኝ ይሄ ለእኔ ይገባል። እናትነት እንዳይጎልብህ ማንነትን እንዳታጣ፣ እንዳትከፋ፣ እንዳታዘን፣ ራስህን ሌላ ነገር ውስጥ እንዳታስገባ ብዬ አይደለም እንዴ? ሰብ ስቤ የያስኮፍ ሱለይማን፣ ወፍ ዘራሽ ነኝ አልከኝ። እኔ አንተን ካገኘሁበት ሰዓት ጀምሮ አንድ ጊዜም ቤተሰቤን ልጀን ብያለሁ? እንዲያው ብቸኛ ልጀን ገና ህይወቱን እንደጀመረ ጥየው መጥቼ ናፈቀኝ ለየው ልመለስ ብዬ ጥየህ ሄጄ አውቃለሁ። ካጠገብህ ተለይቼ አውቃለሁ። ምን አጉድየብህ ነው ሱላይማን እንዲህ የምትናገረኝ? ምን አጉድየብህ ብለው በ በለቅሶ በእንባ ተራጩ ኡማ። ኡማ አምረው አለቀሱ። አንድ ሲያለቅሱ አይቶ እንዲህ ሲያለቅሱ አይቶ አያውቁም። ሱላይማን በጣም ደነገጠ። ልቡን ፍርሃት ወረሰው። ንግግራቸው እስኪ ጨርሱ አመት ሙሉ ያወሩ መሰለው። በጣም በፍርሃት ዝምታቸውን ጠብቆ እንዲህ አላቸው። እንዴ ያአላህ ኡማ ኡማ እኔ ኮ እንደዛ ለማለት ፈልጌ አይደለም። እረ ለአላህ ብለው እኔ እንደዚህ ለማለት ፈልጌ አይደለም። እኔ ቆይ ለማል ልናገር ውስጤ ያለው ችግር እኮ ለአንቱ ብቻ ነው ማየው የምናገረው የምተነፍሰው ሰው ባጣኮ ነው ለአንቱ የነገርኩት ማንም የሚያዳምጠኝ ስለሌለ እኮ ነው ለእርሱ የተነፈስኩት አላቸው። እማም በፎጣቸው እንባቸውን እየጠረጉ አፍንጫቸው ላይ ያለውን ፈሳሽ እያስወገዱ አውቃለሁ፣ ሱለይማን አንተ ልብ ውስጥ ክፋት እንደሌለ አውቃለሁ። እኔስ ብሆን ከአንተ ውጭ ይህን ብሶቴን ለማን ልናገር? የምናገረው ባጣ እኮ ነው አንተ ላይ የተነፈስኩብህ። እኔም ሰው የለኝም፣ አንተው ነህ ያለኸኝ። ውስጤ የያዝኩትን የተሸከምኩትን ሁሉ አንተ ላይ እንዴ፣ ወደ ማን ዞር፣ ለማን እናገራለሁ አሉት። እርስ በእርስ አንዳቸው ለአንዳቸው ተደጋግፈው መሆናቸው ተነጋግረው ይበልጥ ቁርጠኛ ቁርኝታቸውን አደሱት። ሱለይማንም ይበልጥ ቁርኝታቸውን አደሱት። ሱለይማንም እማ፣ ይቅርታ አድርጉልኝ። ከአሁን በኋላ እንደዚህ አይነት ነገር አይደገመኝም። እኔ ካንተ ውጪ እናት አልፈልግም። የራሳቸዋን የረሷዋትን ምናልባት እናት ከዚህ በፊት ይኑረኝ አይኑረኝ አባት ይኑረኝ አይኑረኝ በማላውቀው ሁኔታ ዝም ብዬ እየተመኘሁ ነው እንጂ ያለሁትኝ ድንገት አንድ ቀን መጥተው ከሚያኖር ከሚያናግሩኝ ሰዎች አንዱ እኔ አባትህ ነኝ፣ እኔ እናትህ ነኝ ይሉኛል ብዬ እየጠበቅኩኝ ነኝ የሚለኝ ስላጣሁ ግራ ገብቶኝ ነው እንጂ በፍጹም በፍጹም፣ አውቀህ ነበር፣ ጎረቤት ነበረን፣ የሰፈር ሰው ነበርን፣ አንድ ነበርን ባሉኝ ቁጥር ሁሉ እናትህ ነበርኩ፣ አባትህ ነኝ እኮ የሚል ሰው ስላጣሁ፣ ወንድምህ ነኝ፣ እህትህ ነኝ የሚል ሰው ስላጣሁኝ እቤት የመጣው ሰው ነኝ ብዬ ግራ ከየት የመጣው ሰው ነኝ ብዬ ግራ ቢገባኝ ነው እንዲህ ያልኩት። ከአንቱ ሌላ እናት አልፈልግም አይደገመኝም አለና በይቅርታ ልባቸውን ወደ ነበረበት መለሰ። በዚህ ሰዓት የሱላይማን ስልክ ጠራ። ኦማ ጋር የነበረውን ስልኩን ሰጡት እና አነሳው። የደወለለት ዶክተር ያሬድ ነው። ስልኩን አንስቶ ሄሎ አለ። ዶክተር ያሬድ ሱላይማን እንዴት ነህ? በጣም ደስ የሚል ዜና ልንገርህ ነው እንግዲህ እኔም ጸልይበታለሁ አንተም ዱአ አድርግበት። ሱላይማን ከተሳካ እጅግ በጣም በጣም ከምነግርህ በላይ ትልቅ የምስራች አለ አለው። ሱለይማን ነገሩን ለመስማት ጓጓ። ዶክተር ምንድነው ነው የተገኘው? አስጨነከኝ እኮ ንገረኝ፣ ምን ተገኘ? አለው ዶክተር ያሬዲም ከካናዳ የመጡ ሴቶች ግሩኝ የአይን ስፔሻሊስቶች ብሎ ገና ሳይጨርስ ሱለይማን ከመሀል ገብቶ፣ ምን ምን? ካናዳ ነው ያልከኝ? ካናዳ የአይን ስፔሻሊስቶች ልኡል ልኡክ ቡድን በነጻ ሊያከሙኝ መጡ አለና ገና ሳይጨርሰው አዎ እንዲለው በመከጀል ስሜት ሱላይማን ተንገብግቦ ርዕሱን ጨረሰለት። ክፍል አስራ ሁለት ይቀጥላል። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ፣ ቪዲዮ ከተመቻችሁ ላይክ ሺር፣ አድርጉ። በነገራችን ላይ በጣም ፈጥኔባችኋለሁኝ፣ ይቅርታ ጠይቃለሁ፣ ቤተሰብ።